በአራቱ ወንጌላቶች ውስጥ ግጭት ተብለው የሚነሱት እንዴት እናያቸው? ጥንታያን ግለ ታሪኮች ስናጤን ብዙዎቹ ለዚህ ዘመን እንከኔለሽነት የታለሙ አይደሉም። ለምሳሌ በአጭሩ እንዴት ማለመሰላችሁ። በአንደኛው ምት ዓመት ያለ ግለታሪክ ታሪክ ጸሐፊ ብትሆኑና የምትጽፉት በአንደኛው ላሉ ተደራሲያን ቢሆን የግለታሪኩ ታሪኩ ባለቤትም በአንደኛው ምት ዓመት ያለ ቢሆንና በዛ ዘመን የነበረ አጸጻፊ ሂደት ትከተላላችሁ ወይስ ከ1500 ዓመት በኋላ የመጣውን ዘመነኛ አጸጻፊ ሂደቶች ትከተላላችሁ? ለእነዚህ ጥያቄዎች መልሶ ግልጽ ነው። በዛ ዘመን መነጽር እንፈታችኋለን እንጂ ይህን ካየን አራቱ ወንጌላት የሚጻፉት በግሪክ ሮማ ግለ ታሪክ ዘውግ ውስጥ ነው። የግሪክ ሮማ ግለ ታሪክ የራሳቸው የሆነ ስነ ጽሑፋዊ ዘውግ አላቸው። እነርሱም አንደኛ፣ ስለ ገጸ ባህሪ የልጅነት ጊዜ ብዙ ትኩረት አይሰጥም፣ ይልቅ ወደ አገልግሎት ይወቱ በቶሎ ይገባሉ። ይህም በአራቱ ወንጌላት ውስጥ ይታያል። ሁለተኛ፣ የተለያዩ መተግበሪያዎችን ጸሐፊው አንድን ታሪክ በማላየት ይዘግባል። ይህን ለመረዳት ፕሉታርክን እንውሰድ። ፕሉታርክ አንድ ቦታ ላይ የዘገበውን ታሪክ በተለየ ዘውግ ራሱን ታሪኩን ይዘግቧል። ይህ ማለት አብዛኞቹ ሰዎች ግጭት እያሉ የሚሮጡት በዚህ ጉዳይ ነው። ሶስተኛ ጸሐፊው ሲጽፍ የቃላትና የቁጥር መጠን እንኳን ሊለያይ ይችላል። ይህም በአራቱ ወንጌላት ውስጥ የቃል ቁጥር የመቀራረብና የቃል ቁጥር መለያየት ምክንያት ይህ እንደሆነ እናያለን ማለት ነው። ሌሎችም መጥቀስ እንችላለን። ነገር ግን እያንዳንዱን ግጭት በዚህ ትርጓሜ ሂደት ከሄድን ቀላል ነው ማለት በእርግጥም እንችላለን። በተደጋጋሚ ግጭት እያለው የሚያነሷቸው ነጥቦች በቀጣይ ክፍል የምናያቸውናል። ጸጋ ሰላም ይብዛላችሁ።